ለራት ቀለል ያለ በታስት የሚሰራ ዶሮ ዶሮ መጀመሪያ ትጠብሱታላችሁ። ሽንኩርት ሽንኩርት ሽንኩርት አርጋችሁ፣ ደቅቅ አርጋችሁ ከትፋችሁ፣ ቅመማ ቅመም ትጨምራላችሁ። ይሄኛው ደግሞ ያው የቀለል እንደ ሶስ ወይም እንደ ሞኮሮኒ ስንሰራ በሸመን እንደምንሰራው እና ደስ የሚል ቀለል ያለ አሪፍ ራት